ቢኒ እና ሄሎ ዛሬ እንግዲህ ብቅ ብለውልናል ማለት ነው። ትናንትና በጣም ብዙ ሰዓት ስጠብቃቸው ይስጠብቃቸው ነበር። እንመጣለን ብለው ነበር ግን ቀርተው ዛሬ ነው የመጡት ማለት ነው። በጣም የሚገርም ስጦታ ሰጧታል። እምባ እስኪተናነቃት ድረስ በሕይወቴ ስለመጣ በጣም ደስተኛ ነኝ ብላ እንግዲህ ደስታውንም እየገለጸች ትገኛለች። እሱም ደግሞ በእሷ ደስታ በጣም ደስተኛ እንደሆነ ተናግሯል ማለት ነው። እውነት ለመናገር የሰጣት ስጦታ ውድ ውድ ስጦታ ነው። በጣም የሚለይ ከትክክለኛ ሰው የሚሰጥ ነው እና አላውቅም ሄሉ፣ አሁን ላይ ትክክለኛ ግጣሟን ትክክለኛ ህይወት አጋሯን ትክክለኛ ፍቅሯን ያገኘች ይመስላል። ፈጣሪ መጨረሻቸውን እንዲያሳምረው ትልቁ ምኞቴ ነው። በመጀመሪያ ሰላማችሁ ይብዛ፣ እንዴት ናችሁልኝ? ውድ የቻናል የቤተሰቦች ብያላችሁበት ፍቅርና ጤና ምኝላችኋለሁ የኔ ውዶች። እንግዲህ ድምጼን ቀስ ብዬ ነው የማወራው፣ ምክንያቱም ዛሬ በጣም አሞኛል ትናንትና ጀምሮ እና እንግዲህ በትኩረት እንድትከታተሉኝ እስከ መጨረሻው እላችኋለሁኝ። እና ዛሬ ሄሉን እና ቢኒን ይዤላችሁ የመጣሁት እንግዲህ ሄሉ ከብዙ ፈተናዎች፣ ከብዙ ውጣ ውረዶች፣ ከብዙ መከራዎች፣ ከብዙ ስቃዮች በኋላ እንግዲህ እንዲህ አምሮባት እንዲህ ትክክለኛ ደስታ እንዲህ ትክክለኛ ፈገግታ ፈገግ ስትል እያየናት እንገኛለን ማለት ነው። አሁን አሁን ላይ ትክክለኛ ህይወቷን ትክክለኛ ፍቅሯን ትክክለኛ በቃ የህይወቷን አገር ያገኘች ይመስለኛል፣ እንደ ያለምንም ማጋነን ያለምንም መጨመር ማለት ነው። እና እግዚአብሔር መጨረሻቸውን እንዲያሳምር ደስ ይለኛል። የእውነት ትልቁ ምኞቴ እሱ ነው በህይወቴ ማለት ነው። እና ቢኒ በጣም ደስ የሚል ልጅ ነው። በጣም ከሚባለው በላይ ግርማ ሞገሱ በቃ እንዴት ልበላችሁ፣ ዝምተኝነቱ በቃ ሰው አክባሪነቱ ለሄሉ ያለው ቦታ ካሁኑ ከጅምሮ ገና ደስ የሚል ነገር ነው። አንድ ሰው ለሚወደው ሰው ነው ስጦታ ሲሰጥ በጣም የሚጨነቀው የሚጠበበው። ይህችን ይህንን ስጦታ ለመስጠት እንግዲህ በጣም በቃ በጠዋት እሷን ደስተኛ ለማድረግ እሱም ደስተኛ ሆኖ ለመዋል ነው አቅዶ በጠዋት የጠራት እና ይህን ስጦታ መጣ እስክትቀበለው ድረስ በጣም ፈርቶ ነበር። በጣም ልቤ ሁሉ እየመታ ነው እያለ ነበር። ይሄ የሆነበት ምክንያት እንግዲህ ለእሷ ካለው ቦታ ነው እና በጣም ደስ የሚል ነገር ነው እና ሄሉዬ እንግዲህ ፈጣሪ መጨረሻችን ያሳምረው። ትክክለኛ ደስታ፣ እውነተኛ ፈገግታን ፊቷ ላይ ያየውበት እንግዲህ ዛሬ ነው ማለት ነው እና ዳንኤልም ኔንጃ መጨረሻችሁን ያሳምረው። ደስ የምትሉ ልጆች ናቸው። ጅማሯችሁ በጣም ነው ደስ የሚለው። አላቅም በብዙ ፈተናዎች፣ በብዙ መከራዎች፣ ብዙ ስቃዮች አልፋለች እና አንድ ሴት ልጅ መፈተን ካለባት በላይ ነው የተፈተነችው። እኔ በህይወቴ እኔ ራሴ ሴት ስለሆንኩኝ በጣም ብዙ ፈተናዎች ተፈትኛለሁ፣ አሏሻችሁ በጣም ከሚባለው በላይ ከልጅነት እስከ እውቀቴ ብዙ አይነት ፈተናዎችን፣ ብዙ አይነት ወጣ ውረዶችን፣ ብዙ አይነት መከራዎችን አሳልፌያለሁና ግን የእኔውን ከሄሉ ጋር ሳነጻጽሮ ምንም ማለት አይደለም። በቃ ማለት ራሴን አጽናናለሁ ራሴን አበረታለሁኝ። እና የሄሉ በጣም በቃ ለየት ያለ አንድ ሁለት ሶስት አራት ተብሎ ተቆጥሮ የማይዘለቅ ብዙ የመከራ ቀናትን ብዙ ጨለማ ቀናትን አሳልፋለች እና ብዙ ጊዜ አልቅሳለች፣ ብዙ ጊዜ ተክዛለች፣ ብዙ ጊዜ ከሰው ርቃለች፣ ብዙ ጊዜ ከሰው ተገላለች፣ ብዙ ጊዜ በሰው ብዙ ነገር ተብላለች፣ ብዙ ጊዜ ብዙ ሰዎች ሰድበዋታልና እች ሴት ግን እንግዲህ ዛሬ ላይ እንዲቆማ ስናያት ምንም መከራ አላሳለፈች ምንም ችግር ያላየች ትመስላለች። ግን በብዙ ውጣ ውረዶች ያለፈች ሴት ናትና ግን ደግሞ በፈተና መሀል ደግሞ መጨረሻው እንዲያምሮላችሁ ስታዩት መፈተን ጥሩ ነው። በአጭሩ እግዚአብሔር ምን ያህል ጠንካራ እንደሆነን ለማየት ለማወቅ ነው የምንፈተነው። በዛ ላይ ደግሞ ፈጣሪያችን እንዳንረሳ በቃ ይሆናል ብዬ ነው የማስበው እና ያን ፈተና ተቋቁመን ታግሰን የምንኖር ከሆነ መጨረሻችን የአማረና የተስተካከለ ነገር ነው የሚሆነው እና እች ሴት በጣም ጠንካራ ሴት ነች። አላውቅም አሁን ላይ ምንም አይነት ፈተና ቢመጣ፣ ምንም አይነት ችግር ቢመጣባት፣ ምንም አይነት ጨለማ ቢመጣባት ተጋፍጣ ማለፍ እንደምትችል መሄድ እንደምትችል ያሰበችበት መድረስ እንደምትችል አይተናል። ከአንድ ሁለት ሶስት ጊዜ አስር ጊዜ ከዛም በላይ አይተናታል። እና በብዙ መንገድ ተፈትና ያለፈች ሴት ናት። እና እኔ ስለ ሄሉ ማውራት ቃል ያንሰኛል። በቃ ቃላት የለኝም። ምንም ልብ በቃ እኔ ማለት ከመጀመሪያው ጀምሮ ስከታተላት ነበረ። እኔ ገና ከማርክ ጋር ሀ ብላ አንድ ብላ ስትመጣ ነው ዩቲዩብ ላይ ማቃት። እና ከዛ ጊዜ ጀምሮ ነው እንግዲህ ሄሎን መከታተል የጀመርኩት። እና ስቲል ናውም እየተከታተልኳ ትገኛለሁ፣ እያየዋ ትገኛለሁ። እና ጥንካሬዋ በጣም ይገርመኛል። ከእሷ ጥንካሬን ተምሬያለሁ። የራስ ኮንፊደንስ መኖርን የራስ ኮንፊደንሷ በራስ መተማመኗ በጣም ይደንቀኛል ይገርመኛልና፣ ሁሌም በቃ ከዚህም በላይ ትልቅ ደረጃ ደርሳ ማየት ነው የምፈልገው። ምክንያቱም ያሳለፈችውን ነገር ስለማቅ ከሷ ብዙ ጥንካሬን ከፈተና በኋላም ደስታ እንዳለ ሳቅ እንዳለ በህይወታችን ብዙ ሰዎች ሊሄዱ ሊመጡ ይችላሉ። አንድ ግን እግዚአብሔር ደግሞ ያስቀመጠልን እሱ ጽፎ ያስቀመጠል ያዘጋጀልንን ሰው ደግሞ መጨረሻ ላይ ማግኘት እንደምንችል ማለት እኔ በራሷ አቋም አላት። በቃ በራሷ አቋም ስላላት በራሷ ስለምትተማመን በራሷ ሀሳብ ስለምትንቀሳቀስ ብዙ ጊዜ እንደውም ሰው ለምን እንደዚህ ትወኛለሽ ለምን ምናም ተብሎ ትወቀሳለች። ግን አንዴ ትክክለኛ መልሷን ተናግራለች። አንድ ሰው እንደዚህ አርግሽ፣ እንደዚህ ወንሽ፣ እንደዚህ አርጊ፣ እንደዚ አርጊ ስለኝ አልወድም እኔ በራሴ አቋም ያለኝ በራሴ መንቀሳቀስ በራሴ ነገራቶችን የማካሄድ ሰው ነኝ ብላለች እና ይሄ ነገሯ እንደውም ብዙ ጊዜ እኛ ሞቅሳናት ነበረ ተሄሉ እንደዚህ አትወኝ በራሷ መንገድ ስትጓዝ በራሷ አቋም ስትሄድ በቃ ኃይለኛ ትመስለናለች እና ኃይለኛነች ሁሉ ብለና ትናቃለን። ኤንዌይስ ግን ያ ሁሉ መከራ ያለፈችበት መንገድ ያ ሁሉን ነገር ሁሉ የገፋችበት መንገድ ያ ሁሉን ነገር ወደኋላ የተወችበት መንገድ እንግዲህ ለዚህ ነው ብዬ ነው የማስበው። እና ቢኒ እንግዲህ ጥሩ እና ትክክለኛ የህይወት አጋሯ ነው ብዬ ነው የማስበው። ብዙ የሚያመሳሰላቸው ነገር አለ። አሁን በዚች አጭር ጊዜ ውስጥ ምን እንደምትጠራ፣ ምን እንደምትወድ፣ ምን አይነት ከለር እንደሚመቻት፣ ምን አይነት አለባበስ እንደሚመቻት እንግዲህ በትንሹም ቢሆን አውቅ ያለውን ያለውና፣ ይሄ ማለት ለእናንተ ቦታ ያለው ሰው ነው ስለእናንተ መውደድ መጥላት፣ ስለእናንተ አብዝቶ የሚጨነቀው የሚያስበው እና በጣም ልዩ ሰው መሆኑን ነው ከዚሁ የተረዳሁትና ሄሉዬም እንግዲህ የተሰጣት ስጦታ ቀሚስ ነው ጉርድና ቲሸርት ነው። በጣም ነው የሚያምርባት፣ ከምነግራችሁ ከምላችሁ በላይ በቃ አምባሳደር ናት። በቃ የሴቶች ሁሉ አምባሳደር ናት። የሴቶች ሁሉ አስተማሪ፣ ጥንካሬን የምታስተላልፍ በጣም ብርቱ ሴት ነች የእውነት ይህንን አገላለጽ ስናገር ምናልባት እየካብኳት ወይ ደግሞ ከፍ እያረኳት አይደለም በቃ ስለሚሆናት ስለሚገልጻት ነው እና ቀሚስ ቆንጆ ቀሚስ አምጥቶላት በእሷ ደስታ እሱም ደስ ተሰኝቶ እንደውም ቀሚሱን ልትለካ ሄደች ጊዜ አላማረብሽም ረብሽም በዛው የሄድሽ መስሎ የተተሽ ስጦታዬን ያልወደድሽ መስሎኝ ነበር እያላት ነበር እና ሄሉ ግን በጣም ደስ ብሏት ስጦታውን እንደተቀበለች ነው የተናገራቸው ደስታዋን ፊቷ ላይ ይተናል። ደስታዋን ደግሞ አለባበሷ ላይ አይተነዋል። በጣም ነው የሚያምርባት፣ ውብ ናት። ሁሌም ቀሚስ ስትለብስ በጣም ነው የሚያምርባት። ምንም አይነት ልብስ ብትለብስ ያምርባታል። እና አሁን አሁን ላይ ውበቷ እየጨመረ ፈገግቷን እያየ ነው። ደስተኛ ሆና እያየናት ነው የምንገኘው እና ዋናው ነገር ደግሞ በቃ መጨረሻውን ያሳምረው። እች ልጅ መደገፍ፣ ማበረታታት፣ አለነልሽ ልንላት ይገባል። የኛ ብርታት የእኛ ጥንካሬ ለእሷም ጥንካሬዋንም ብርታቷ ነው ብዬ ስለማስብ ማለት ነው። እና ሌላኛው ደግሞ የመድኃኒዓለም ስዕል አድኖ ነው እየሰጣት ማለት ነው። በጣም ልዩ ስጦታ ነው። በጣም ከሚባለው በላይ እኔ በህይወቴ እንደዚህ አይነት ስጦታ ሰው የሚሰጠኝ በህይወቴ እኔ አላውቅም። እኔ በጣም ትልቅ ቦታ የምሰጠው ሰው ነው የሚሆነው ይህን ስጦታ የሚሰጠኝ ሰው ና በጣም በቃ ለሌላ ሰው ሲሰጥ እራሱ እንባዬ ነው የሚመጣው። የእውነት ሄሉም ራሱ ስታየው ስጦታውን በጣም በቃ እኔ እንጃ እንዴት ልበላችሁ፣ ደስታውን መቆጣጠር አልቻለችም እምባዋ ሁሉ እስኪመጣ ድረስ ነው። ና እኔም እራሱ ይህንን አይነት ስጦታ ኬትም እኔ አላውቅም። ማንም ሰው ሊሰጣችሁ አይችልም። የሚወዳችሁ ሰው ለእናንተ ትልቅ ቦታ ያለው ሰው ነው ይህንን ስጦታ ሊሰጣችሁ የሚችለው። ና ሄሉዬ በጣም እድለኛ ነች ብዬ ነው የማስበው። በስጦታውን በጣም ደስ ብሏት እምባዋን እያቀረረች እምባዋን እያለቀሰች ነበር የተቀበለችው። ና ብቻ በጣም ደስ ይላል። ቀኗን አሳመረችለት አሳመረላት፣ ቀኑን አሳመረችለት። በጣም በቃ በደንብ እንደተግባቡ እንደተዋደዱ ለወደፊትም ትልቅ ተስፋ እንዳለው ብዙ ነገሮችን አይቻለሁ ከፊታቸው ላይ አንብቤ ያለው ማለት ነው። መጨረሻቸውን ፈጣሪ እንዳሳምርላቸው ትልቁ ምኞቴ ነው። እኔ እንጃ፣ የዛሬው ደስታዬ ሊገለጽ አይችልም። የእውነት ነው የምላችሁ። ትናንትና ሴጣፎ ጨንቆይ ነበረ። ምን ሆነ ነው ምን አጋጥማቸው ነው ብዬ ማለት ነው። ግን አንዳንዴ ቪዲዮዎችም ከተሰሩ በኋላ ፖስት ለማድረግ ኤዲት ያስፈልጋቸዋል፣ ሰዓትና ጊዜ ያስፈልጋቸዋል፣ ቦታ ያስፈልጋቸዋል እና ሄሎ ስላልተመቻት ነው እንግዲህ ይንን ፖስት ያላረገችው። ብቻ ዛሬ እንደዚህ ደስ በሚል ሁኔታ ስለመጡ ደስ ብሎናል። እሷም እንግዲህ በህይወቴ ስላለልኝ በጣም ደስተኛ ነኝ፣ በህይወቴ ስላወቅኩ፣ በህይወቴ ስለመጣ በጣም ደስተኛ ነኝ ብላ እንግዲህ ደስታዋን እየገለጸች ነበር። እግዚአብሔር መጨረሻችሁን ያሳምን፣ ከዚህም በላይ ከፍ ብላችሁ ደስተኛ ሆናችሁ ለማየት ያብቃን። እኛም እስከ መጨረሻው እናንተን እንከታተላችኋለን፣ እንወዳችኋለን ለማለት ወዳለሁ እንግዲህ በሄሉ በቢኒ ደስታ የተደሰታችሁ ይሄ ነገራቸው ከፍ ማለቱ ይሄ የቀረረባቸው በመጨመሩ በዛሬው ስጦታ ደስ የተሰኛችሁ ሰዎች ይህንን ቪዲዮ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። የሄሉ ያድናቂዎች የቢኒ አድናቂዎች መጀስ ይሄንን ቪዲዮ አይታችሁ ሰብስክራይብ ሳታደርጉኝ ትወጣላችሁ ብዬ በጭራሽ አልገምትም። ስለዚህ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉ፣ እኔንም አበረታቱኝ። አብራችሁኝ ስለምትሆኗ በጣም ነው የማመሰግነው። ሰላም ቆዩልኝ።